የምሬን ነው ምሎ አብርሽ፣ በጣም እየተወጣጠርክ ነው። ምክንያቱም ሩታን ለመስማት እየእንትን እያልክ ጊዜ እየሰጣት አይደል የምታወራ የኔ ብቻ ይሰማ እያልክ ነው። ገንፈል ገንፈል እንደውም እሷ ኮናት እንደዚህ መሆን ያለባት እና ማለት ነው። ሩታይ በዚህ ሰዓት ሰው ያስፈልጋታል። እህቴ ምናምን እናቴ ሳትል ሰው ያስፈልጋታል። አንተ ከጎኗ እንድትሆን ትፈልጋለች አደል፣ ያን ሁሉ ትታን ነው ወደ ቡታጀራ ይላከች። አንተ ደግሞ እሷ ወደ ቡታጀራ ስትልክ አንተ ምን አደረግ ከነፂ ጋር ተገናኘክ ማለት ነው። ዱባይ ያለክ ቴክ፣ ለምን ባለትዳር ሆነክ፣ ለምን ከድሮ ኤክስ ጋራ ለምን ደሞ ትገናኘው ለምን ይሄ በጣም ጥያቄ ነው፣ ለኔ ለራሴ ማለት ነው አይደለም ለሩታ ለኔ ለራሱ ጥያቄ ነው። ብዙዎቻችሁ ደግሞ ሩታን የምትሰድቡ ማለት ነው በአናታችሁ ተተቀሉ። ምን ታደርጋችሁ? ሩታ ምን ትሸከማችሁ በጭንቅላቱ አንድ ነገር ደግሞ ልንገርሽ ሩታዬ ማለት ነው። ቤትሽን አንድ ትተሽ እንዳትወጪ ከዚህ በፊትም ቤት ለቀሽ ወጥተሽ የተፈጠረውን ነገር ታውቂያለሽ። ቡታጀራ ብትሄጂ እኔ ደስ ይለኛል። ቤተሰቦችሽ ጋር ብትሄጂ በጣም ነው ደስ የሚለኝ። ግን ቤትሽን ለቀሽ ቤተሰብሽ ጋር እዚህ ያሉ ቤተሰቦቼ ጋር እሄዳለሁ ወይም ደግሞ የእሱ እህቶች ጋር እሄዳለሁ ምናምን፣ እንዳት በፍጹም ቤትሽን ለቀሽ ለማንም እንዳትወጪ ማለት ነው። ግን ነገሩን ተነጋግራችሁ ፍቱት አብራችሁ ማለት ነው። አንዳንድ ደግሞ የምትሳደቡ ብችሎች አላችሁ ማለት ነው፣ ሩታን የምትናገሯት እንዲህ ምን ታደርግ? እሷ እሷ እኮ ስላለፈው አይደለም እያወራች ያለችው ከእሷ ጋር ሆኖ ባደረገው ነገር ነው እየጠየቀችው ያለችው ማለት ነው። ስለዚህ ምንም ጥፋት የለባትም። እናንተ በሩታ ቦታ ሆናችሁ ሆነ በሩታ ቦታ ሆናችሁ እራሳችሁን እንትን እዛ ውስጥ አስገቡት ማለት ነው። አዳሚ እዚ ጋ የምትሳደቢውላ ማለት ነው። ባንቺ ቢሆን ኖሮ እንዴት እንዴት እንደምትሆኝ እናቅሻለን። ስለዚህ ቤተሰብ ያው ምን ልበላችሁ አብርሽ ትላንትና በጣም በጣም ሄዳለሁ ሄዳለሁ ሄዳለሁ እያለ ነበር። ምክንያቱም መሄዱ ይሂድ፣ ግን እዚህ ጋር ደግሞ ያለውን ችግር መፍታት አለበት። እዚህ ጋ ያለው ችግር ሳይፈታ ደግሞ እዛ ጋር ደስታ ሊኖር አይችልም። በፍጹም ማለት ነው መጀመሪያ ችግራችሁን ፍቱና ከዛ በኋላ አንተም ወደ ቡታ ጀራ ከሄደክ ምታስተካክለውን ነገር ታስተካክላለ ማለት ነው ግን የዚህ ያለውን ደግሞ የሁለታችሁን ስምምነት ሁለታችሁ ሳትግባቡ ደግሞ እዛ ጋር ይጅ ያስተካክላል የሚለው ነገር ምንም አልገባኝም እና ደግሞ አስራ አምስት ቀን ምናምን ያልከው ደግሞ ምንድን ነው ሰርግ መልስ እኮ ነው እንዴ ሁሉንም ነገር እኔን የማስተካክለው አልክ እነጋሽ እያሉ እኮ እዛ ጋር እነ ኤፍሬም አሉ አደል እንዴ ብዙ ሰው አለ እዛ እኔን የማስተካክለው ሁሉንም ነገር ብለህ እንትን አልክ እንደዛ ማለት አስራ አምስት ቀን የሚያስቆይ ነገር አይደለም። ማንተ የምታደርገው ነገር ለመልሳችሁ ያው የሁለታችን ነገር ነው እያላችሁ ነው። ያው መልስ ነው፣ ሌላ ነገር የለም። እና ሩታዬ ደግሞ እኔ እንዲከፋት አልፈልግም። በነገራችን ላይ አንዳንድ ደግሞ የወንድ አምላኪዎች አላችሁ፣ ቲክቶከሮች ማለት ነው። የምታደርጉት የምትናገሩትን እያወቃችሁ ተናገሩ። እና ቤተሰብ ያው ዛሬ ደግሞ ያው ትንሽ ቀለል ብሏቸው ይመጣሉ ብዬ ተስፋ አደርጋለሁ። ነፂም ያው አለቀቀችን መሰለኝ፣ ትላንትና ጠፍታለች ያኔ እና ፋሚሊዎቼ ሩታዬ ሁሌም ወደፊት ማለት ነው የምትሰድባት ደግሞ በአናታችሁ ተተከሉ ማለት ነው በአናታችሁ ተተከሉ ሩታን የምትሳደቡ